ለመወደድ ግዴታ ምንም አይነት ስተት መሳሳት የለበትም። ቤት ውስጥ ብርጭቆ መስበር የለበትም። ልጅ ሲወለድ ያለቅሳል። ማልቀሳቸው ነው ሲጀምር ለኛ የምስራቸው አይደለ? ከዛ በኋላ አድሬል ዝም በል ስለው ዝም አለ። በትምህርት ውጤታማ እንደሆነ ባይቀጥል ቤተሰቦች አይወዱትም። አስራ ሁለተኛ ክፍል ውጤት ባይመጣለት ራሱን ሊያጠፋ ይችላል ማለት ነው። ፋይናሊ ይሄ ግን ከምን መጣ? ለ የመጀመሪያው ቤት ውስጥ ኖቲስ የሚደረገው ልጅ ነው እሱ ምንድን ነው ያን ልጅ ኖቲስ አለማድረጋችሉም በትምህርቱ ጥሩ ውጤት የሚያመጣ ሊሆን ይችላል ከነዚህ ውስጥ አንዱ ሊሆን ይችላል ያለው ቢ ስነ ምግባሩ በጣም ጥሩ ሊሆን ይችላል ቤተክርስቲያን መሄድ የሚወድ ቤተክርስቲያን ውስጥ የሚያገለግል ሊሆን ይችላል ኦር ደግሞ በስፖርት በጣም ውጤታማ የሆነ ልጅ ሊሆን ይችላል ወይ ሯጭ ሊሆን ይችላል ወይ ቴኳንዶ የሚሰራ ልጅ ብቻ ቤተሰቡን የሚያስመሰግንና ቤተሰቡን የሚያስጠራ የእንትና ልጅ እኮ እንደዚህ ነው ምናምን የሚባል ልጅ አላል ያ ልጅ ማለት ነው ያ ልጅ ሽልማት የሚያመጣ የቤተሰቡን ስም የሚያስጠራ ነው ማለት ነው። በስራ ሊሆን ይችላል በትምህርት ሊሆን ይችላል። ብቻ ኤኒ ሰክሰስፉል የሆነበት የሆነ አንድ ነገር ያለው ቤተሰብ ውስጥ የሚታየው ልጅ ማለት ነው። ያ ማለት ሰው ባህሪው ምንድን ነው? መሳሳትን ይፈራል፣ በጣም ይጨነቃል። ምክንያቱም ምንድነው በዛ ነገር ውጤታማ እንደሆነ ለምሳሌ ትምህርት ነው፣ በትምህርት ውጤታማ እንደሆነ ባይቀጥል ቤተሰቦች አይወዱትም። እየታመመ ቤተሰብን ነው እያየንው ያለነው ው የሆነ ነገር ካልሰጠ የሆነ ነገር መቀበል አይችልም። የሚል ፋሚሊ ነው እዚህ ጋር ያለው የታመመ ስለሆነ ማለት ነው። ስለዚህ ይሄ ልጅ በጣም መሳሳትን ይፈራል። ምንም ነገር ላይ ሞክር ነው ማለት ነው። ለምሳሌ በስራ ህይወት ብናይ ይሄ ልጅ እሺ ተማረ፣ አስራ ሁለተኛ ክፍል ውጤት ባይመጣለት ራሱን ሊያጠፋ ይችላል ማለት ነው። ፋይናሊ ይሄ ግን ከምን መጣ? ከቤተሰብ ካስተዳጊ የመጣ ነገር ነው። ይሄን ነገር አቺቭ ማድረግ አለብህ ማድረግ አለብህ አለቀ፣ ካልሆነ ለወድህ፣ አልችልም እየተባለ ነው ያደገው። ስለዚህ ይሄ ልጅ ለመወደድ ግዴታ ምንም አይነት ስተት መሳሳት የለበትም። ቤት ውስጥ ብርጭቆ መስበር የለበትም። ምንም አይነት ስተት ከእሱ ህይወት አይፈልግም ማለት ነው። ያ የታመመ ቤተሰብ ውስጥ ስላደገ የመጣበት እንትን ነው ማለት ነው። ስለዚህ ይሄ ልጅ መሳሳትን ይፈራል፣ በጣም ጭንቀታም ይሆናል ማለት ነው። ቤተሰቦቹ ደግሞ እሱን የሚያሞግሱበት ስም አላቸው። የእኔ ልጅ እኮ በጣም ጎበዝ ነው፣ የኔ ልጅ እኮ በጣም ጀግና ነው፣ የቤተሰባችን ስም አስጠሪ ነው ይሉታል። ብቻ ብዙ ጥሩ ጥሩ እንትኖች ይሰጡታል ሽፋን ይሰጡታል። ግን ዲፕዳውን ያ ሰው ወይም ያ ልጅ መሳሳትን የሚፈራ በጣም በቃ ፈሪ የሆነ ኮንፊደንስ የሌለው ልጅ ነው የሚሆነው። አንደኛ እኮ እየወጣ ሊሆን ይችላል ያደገው ግን ሁለተኛ ቢወጣ ምን እንደሚደርስበት ስለሚያውቅ፣ ሁለተኛ መውጣትን የሚፈራ ልጅ ነው የሚሆነው። ጤናማ ቤተሰብ ግን ቢሆን አንደኛ ወጣ ዛሬ ኔክስት ታይም ሁለተኛ ቢወጣ ይትስ ኦኬ በቃ አንተ ነኩ ቫሉ ያለክ ደግሞ ሰርተሃል፣ አጥንተሃል ጎበዝ ነው የሚባለው። እዚህ ቤተሰብ ላይ ግን ሁለተኛ መውጣት የሚባል ነገር ቫሉ አያሰጥም። አይወደድም ማለት ነው። ይህ ሶ እንዳይጠላ ወይም ፍቅርን እንዲያገኝ ግዴታ ጎበዝ መሆን አለበት፣ ግዴታው ነው። ሶ ሲያድግ ምን ይሆናል ይሄ ሰው ሰው እንዲወደው ምንም የሚያደርግ ሰው ነው የሚሆነው ማለት ነው። በጣም ብዙ ጊዜ እንደዚህ አይነት ሰዎች ስህተትን መቋቋም የማይችል ልጅ ነው የሚሆነው። ስለዚህ ሰው እንዲወደው ምንም ነገር የሚያደርግ ሰው ነው ስል ለምሳሌ ስራ መሄድ እያለበት ሊሆን ይችላል አምስት ሰዓት ላይ ስራ ለመግባት ቀደም ብሎ ሶስት ሰዓት ወጣ። መንገድ ላይ ጓደኛውን ቢያገኘ ሻይ ቡና እንበል፣ ጓደኛው ምንም ስራ ላይ ኖሮ ይችላል። ኦር የሆነ ቃለ መግዛት ፈልጌ እንድታማርጠኝ ቢላው እምቢ ማለት አይፈልግም። ለምን ሰው እንዲወደው ምንም ነገር የሚያደርግ ሰው ስለሆነ ማለት ነው። ስለዚህ በሰው መጠላትን ነው የሚፈራው። ሰው የሆነ ነገር ካላደረገ ሰው እንደማይወደው እምቢ ቢል እንደሚጠላው ነው ማለት ነው የሚያስበው ሰው። ይሄ ሰው ሁል ጊዜ ለራሱ የሚጠቅመውና የሚበጀውን ወይም የሚያመንበትን ነገር ሳይሆን ሰው እንዲወደው ነው። በቃ ኤቭሪቲንግ የሚያደርገው ስለዚህ ያ ነገር መልሶ ላይፉን ይጎደዋል። እንደዚህ አይነት ሰው የምታውቁት ወይም ደግሞ ያጋጠማችሁ? ምስል ይልካል ሞር እንትን ለማለት ማለት ነው አይምሯችን ውስጥ በምሳሌ በምን ማደል የሚቀመጠው። ስለዚህ እስቲ እንደዚህ መሳሳትን የሚፈራል ይችላል በሆነ ነገር ውጤታማ ካልሆነ በቃ ሁለተኛ ወጥቶ እያለቀሰ ወደ ቤቱ የሚገባ

አየሽ ከመወደድ አይደለማ ለመወደድ ስለሆነ ነው። አብዛኞቻችሁን ፋሚሊ ውስጥ ያለ ነገር ነው። አያችሁ ማለት መሬት የወረደ ነገር ነው። አንቺ ለማትፈልጊው ነገር ማለት ነው። ለማይጠቅም ለማይጠቅም ግን በአንድ የገባንበት ነገር አይደለም እዚህ ጋር ከዚህ ተያይዘው ጥያቄ ልጠይቃችሁ ልጅ በደንብ አስተውላችሁ ስሚ። ልጅ ሲወለድ ልጅ ሲወለድ አይምሯቸው ንጹህ

ስንጠ ስንጠቀልለው ሀሳባችንን አንቺ ያልሽው ሀሳብ እኔንም ያስማማኛል ምክንያቱም አሻራችን የሁላችንም ይለያያል። ኢቨን የመንትዮች እራሱ ራሱ አንድ ሆድ ውስጥ ተቀምጠው እኩል ወራቶችን አሳልፈው ብዙ ነገር ሼር አድርገው ግን አሻራቸው ይለያያል ስለዚህ የሚሰጣቸውም ነገር ኦፍኮርስ የሁለቱም የተለያየ ነው የሚሆነው። ዘሴም ቲንግ እየመገባቸቸው ዘሴም አሳሰብ ኢምፕሊመንት እያረጋቸቸው አሳድጋቸቸው በሴም ኢንቫይሮንመንት በሁሉ ነገር አንድ አይነት ነገር የሰጣቸቸው ምንም ሳትለያዩ ታሳድጓቸው፣ የሁለቱም የተለያየ ነገር ነው የሚይዙት፣ ግን የሰጣቸቸው ተመሳሳይ ነው። ስለዚህ የተሰጣቸው ስላለ ነው። እኛ የሰጠናቸው ፕላስ የተሰጣቸው ነገር ነው የእነሱን እንትን የሚወስነው ማለት ነው። ስለዚህ ልጅ ሲወለድ ዜሮ ዜሮ ሆኖ ይወለዳል ብዬ አላምንም። ከዛ ከማያምኑት ወገን ነኝ። ምክንያቱም እናት ሆድ ውስጥ ሆነው በደንብ ገልጸውታሉ። እነሱም ያዳምጣሉ ኢቨን እኔ በራሴ ኤክስፒሪንስ ያደረኩትን ብነግራችሁ የእኔ ልጅ ፌቨሬት ሙዚቃ ነበረው፣ ሆዴ ውስጥ ሆኖ ማለት ነው። ሲወለድ ስሙን ያውቅ ነበረ። ኢቨን ያዋለደች ነርስ ራሱ እያለቀሳል። ልጅ ሲወለድ ያለቀሳላ፣ ማልቀሳቸው ነው ሲጀምር፣ ለእኛ የምስራችሁ አደለ። ከዛ በኋላ እኔ ፔሌንኝ ያለሁት እዛ ጠገቤ ጋር ያስተኛችሁ አድሬል። ዝም በል ስለው ዝም አለ። ከዛ በኋላ ነርሷ በፍጹም እኔ እንደዚህ አይነት ነገር ኤክስፒሪንስ አድርጌ አላውቅም፣ በቃ እንዴት ነው አንቺ እንደዚህ አይነት ነገር? ከመጀመሪያው ጀምሮ ያለኝን አፕሮች አሁን እንዲህ ይሆናል ምናምን እያልኩኝ ብዙ ነገር የነገርኩህ ስለነበረ በጣም አሜዝድ ነበር የሆነችው። በጣም የሚገርም አታችመንት ነበር የነበረን። ሳይወለድ ሳላውቀው ስም አውጥቼ ዕለት ነበር፣ ወንድ መሆኑን ካወቅኩኝ በኋላ። ስለዚህ ልጅ ሆድ ውስጥ እንደሚገነባ ተገንብቶ እንደማያልቅ አውቃለሁ፣ ግን ብዙ ነገሩ ደግሞ እንደሚገነባው እንደሚወደድ አውቆ ነው የተወለደው። በጣም እንደምወደው ኢቨን ባይዘ እንትን ነው ላይክ በጥናት የተረጋገጠ ሊሆን ይችላል ላይሆን ይችላል አላውቅም። ግን ብራይት ልብስ ስንለብስና ይሄ አይደለም ኢሞሽናችን ቀርቶ ያውቃሉ። ጥቁር በጥቁር ስንለብስና በጣም ብራይት ከለሮችን ስንለብስ ዲፍረንስ አለው እነሱ ላይ እያንዳንዱን ነገር ፊል ያደርጉታል ውስጥ ስለሆኑ አይሰሙም ድምፅማ በጣም ትልቅ ኢቭን የአባታቸውን ድምፅ በጣም ፖዘቲቭ በሆነ ወይም መስማት መቻል አለባቸው ያ ማንነታቸውን ገንብቶት ነው የሚወጡት ስለዚህ ሲወለዱ ዜሮ ዜሮ የሚባል ነገር የለም ኦሬዲ ብዙ ነገሮችን አውቀው እንደማይወደድ እንደማይፈለግ አውቆ ነው የሚወጣው። ኦር ደግሞ በጣም ልናየው እንደምንጓጓ በጣም እንደምንፈልገው በጣም እንደምንወደው አውቆ ነው የሚወጣው። በቃ ኦሬዲ ጨርሷል እዛ ጋር። ከዛ በኋላ ነው ደግሞ እሷን በደንብ ገልጸዋለች። በስቴፕ ላይፉ ላይ አድ እያደረገ የሚሄደው ማለት ነው። ስለዚህ ባይዞ ቅድም የነገርኳችሁ ይሄ የፊት ፍሮንታል ሎባችን ላይ ያለው የአእምሯችን ክፍል ዴቨሎፕ አያደረግም እኮ ኢቭን እስከ አምስት ዓመት ድረስ ምናምን ነው እያደረገ እያደረገ የሚሄደው። ስለዚህ ያለች ገና እኮ የእርግዝና እንትኑን እኮ አልጨረሰም ገና ለመወለድ ራስኮ በቂ አይደለም፣ ግን ያዳምጣል። ያ ነገር እንትን ነው ላይክ ሜይ ቢ በድምፅ ምናምን አይደለም፣ ግን በስሜት ይቀመጣል። አሁን ትራውማ ላይ የምናነሰዋለን። አሁን ትራውማ ሲያጋጥመን በድምጽ ለምሳሌ የሆነ ነገር ሰው ወይ ሰድቦኝ ወይ አዋርዶኝ ከሆነ ድምፁ ሊመጣብኝ ይችላል። ትልቅ ሆንኩና ካወቅኩ አደለ ግን በልጅነቴ ወይ ሆድ ውስጥ ሆኜ ምናምን አባቴ እንደማይፈልገኝ ምናምን በቃ ለምን አረገሻት እንዳትወልጃት ኦር ሳምቲንግ ብቻ መጥፎ ነገሮችን እየተናገረ ያንን ነገር አዳምጬ ከሆነ በስሜት ፎርም ይቀመጣል። አይምሮ እንደማልፈልግ እያወኩኝ ነው ማለት ነው። ከዛ የተወለደ ልጅ ላይማ ምንኛ ተጽዕኖ ያመጣል። አራስ ናቸው አያውቁም የሚባል ነገር የለም። ገና ድክ ድክ የሚል ልጅ ነው አያውቅም የሚባል ነገር የለም። በስሜት ፎርም ይቀመጣል አይምሯቸው ውስጥ። ይሄ በጣም በጥናት የተረጋገጠ ነገር ነው የምነግራቸው። ስለዚህ የተወለደ ልጅ ዜሮ ዜሮ እንዳልሆነ በሰበቡ አንስተን እንለፍ ብዬ ነው። ሁለተኛው ላይ ስንሄድ ሁሉ ነገር የሚሸከመው ልጅ አለ ደግሞ በዛ የታመመ ቤተሰብ ላይ ነን ያለና ሁሉን ነገር የሚሸከም እንችላለን። ያ የቤተሰቡን የትዳር ምስቅልቅል ሊሆን ይችላል፣ አለመከባበራቸው ሊሆን ይችላል ብቻ ጤናማ ያልሆነ ቤተሰብ አይደለ ብዙ ነገሮችን ተሸክሞ ነው ይህ ልጅ የሚያድገው ማለት ነው። ታናናሾች ካሉት ኢቨን ታላላቆችም ካሉት ለእነሱ ሞግዚት ነው። እያንዳንዱ ሂድና የሚባለው እሱ ነው። ኤቭሪቲንግ እሺሺ ስለሚል ሁሉም ነገር ተሸክሞ የሚኖር አይነት ልጅ ነው ማለት ነው። ባህሪ ምን አይነት ነው? ኃላፊነት ይወስዳል ሁሉ ነገር ለምሳሌ እናትና አባቱ ተጣልተው እናቱ መታ ለእሷ ነው ለሱ ልትነግረው ትችላለች። የሚሸከሙ ልጅ አይደለም። አባት እኮ እንደዚህ አድርጎኝ ብላ ስትነግረው ጥፋቱ የኔ ነው ብሎ ነው ኃላፊነት የሚወስደው እኔ ባለወለድ ኖሮ እንደሱ አይጣሉም ነበረ ይዘ በጣም ብዙ ልጆች ላይ እኔ ልጆች ላይ አልሰራም። በጣም ማልችለው ነገር ስለሆነ ማለት ነው እንትን ይለኛል። በጣም ይከብደኛል። ስሜታቸው ስስ ነው። በጣም በቃ መሰጠት የሚፈልገው ነገር ነው ብዬ አስባለሁ። ትልቅ ሰው ምንም ቢሆን ትልቅ ነው አለ የሕፃናት ዶክተር የትልቅ ሰው ዶክተር በጣም ይለያያል አለ እንትናቸው። ልክ እንደዛ ማለት ነው። እኔ ሕፃናቶች ላይ የመስራት እንትን የለኝም ትልልቅ ሰዎች ላይ ነው የምሰራው። ግን አሁን እነዚህ ሁሉን ነገር የጥፋቱ የኔ ነው። አሁን ከጓደኞቼ ጋር እራሱ እናወራለን፣ ህፃናቶች ላይ የሚሰሩ ብዙ አሉና በጣም ቤተሰቦቻቸው ሲጣሉ፣ ቤተሰቦች ትርምስምስ ሲመጣ፣ ብቻ የሆነ ፊገሮት የማያደረጉት ነገር ሲፈጠር እነሱ የኔ ጥፋት ነው ብለው ነው የሚያስቡት። ኮምፕሊትሊ እኮ ላይሆን ይችላል ምንም የሚያገናኛቸው ነገር ላይኖር ይችላል። ቤተሰቦቻቸው ለእነሱ ዋጋ እየከፈሉ እንደሆነ ሊሆን ይችላል የሚያውቁት ግን ያ ልጅ የሚያስበው ግን የእሱ ጥፋት እንደሆነ ሊሆን ይችላል። ስለዚህ ብዙ ልጆች ላይ የሚታይ ነገር ነው ብዬ ልላችሁ ነው። ስለዚህ በታመመው ቤተሰብ ውስጥ ሁሉን የሚሸከም ልጅ አለ ማለት ነው። በቃ ዝምተኛ ነው፣ እያንዳንዱ ሰው የሚያዘውን ነገር እንትን ይላል። ሌላው ደግሞ ሞግዚት ነው ብለናል። ሌላው አስታራቂ ነው፣ ቤተሰቦቹ ሲጣሉ የሚያስታርቀው እሱ ነው። ጥሩ ጥሩ ስም ተሰጥቶታል። እዚህ ጋር እናየዋለን። እንትን ነው ምን ይሉታል? ሽማግሌያችን ነው፣ አስታራቂያችን ነው፣ መካሪያችን ነው፣ አስተዋይ ነው። እሱ እኮ የቤተሰብ ሚስጥር ይጠብቃል ምናምን ብለው ይሉታል። ቤተሰቦቹ በታያቸው መንገድ እያሞገሱት ነው። ግን ይሄ ልጅ በየቀኑ እየሞተ ነው የሚሄደው። መስማት የሌለበትን በዛ እድሜ ማወቅ የሌለበትን በጣም ትንሽ ልጅ ሊሆን ይችላል መካከለኛ ልጅ ሊሆን ይችላል። ብቻ እድሜው ዋት ኤቨሪቲዝ ግን የቤተሰቡን ነገር ሁሉ እየተሸከመ እየቆሰለ ነው። እለት እለት የጥፋተኝነት ስሜት የጸጸት ስሜት እየተሰማው ነው የሚኖረው እና እነዚህ ልጆች ማለት ነው ኢቨን በልጅነት እድሜያቸው እራሳቸውን ሊያጠፉ ይችላሉ። በጣም የሚያስደንግጠው ነገር እሱ ነው። በልጅነት እድሜያቸው በጣም ብዙ ነገሮችን ሊሞክሩ ይችላሉ። ከቤተሰብ ለመጥፋት ሊሞክሩ ይችላሉ። እኔ ከቦጣላቸው ሰላም ሊሆኑ ይችላሉ ብሎ ያስባሉ። ይሄ በትንሽ አይምሯቸው እንደ መፍትሄ ቤተሰቦቻቸው ሰላም እንዲሆኑላቸው ከመፈለግ የሚያስቡት የመፍትሄ ሀሳብ ሊሆን ይችላል። ግን ከቤተሰብ ከመጥፋት ጀምሮ ራስን እስከ ማጥፋት ድረስ ሊወስኑ ይችላሉ። ምክንያቱም ያለ እድሜያቸው ብዙ መጥፎ ነገሮችን ስለሚሰሙ፣ ስለዚህ ይሄ የተሸካሚ ወይም ሁሉም ልጅ የሚሸከመው ልጅ ሲያድግ ምን ይሆናል? ሰዎችን የሚሸከም ነው የሚሆነው። በዛው ነው የሚቀጥለው። በቃ ሰዎችን አዝሎ ነው እድሜ ልኩ የሚኖረው። ኢቨን ካላዘለ የሚወደድ አይመስለው። ምክንያቱም እዚህ ጋር እናቱ የምትወደው ስለ አባቱ መታ ስትነግረው ስለሚሰማት ነው። ከዛ ወይኔ ልጅ ያንተ እኮ ትረዳኛል፣ አንተ ባትኖር ኖሮ እኮ እኔ አልኖርም ነበር ትለዋለች። አያችሁ አይደል ነጌቲቭ የሆነ በጣም መርዝ የሆነ ሀሳብ ነው ለልጁ የሚሰጠው። ፋይናሊ ምዲው ለመወደድ ሲል ሰዎችም ሲያጠፉ ምንም አይልም። ምክንያቱም እሱ ተሸካሚ ነው። የቤተሰቡን የስሜት መስቀልቀል ሲሸከም ነው ይኖረው። ሲሰድቡትም ሊሆን ይችላል ምንም፣ ሲመቱትም ሊሆን ይችላል። ብቻ ምንም ነገር የሚሸከም ልጅ ነው። ግን ፋይናሊ ቤተሰቦቹ የሚሰጡት ግን ጥሩ ስም ነው። እሱ እኮ ሽማግሌ ሽማግሌያችን ነው ሊሆን ይችላል፣ አስታራቂያችን ነው ሊሉ ይችላሉ። ብቻ ብዙ መልካም ስሞች አሉት። ግን ፋይናሊ ልጁ አድገው ምን ይሆናል ስንል፣ በትዳሩም ሰዎችን የሚሸከም ባሏን የምትሸከም ሴት ትሆናለች፣ ሚስቱን የሚሸከም ባል ይሆናል። ትዳር ውስጥ መሸከም ስል እንትን ነው ማለት ይሄ መረዳዳት እንትን ምንድን ነው፣ ኃላፊነታችንን ሼር ማድረግ ምናምን እሱ ኖርማል ነው። ግን ይሄ ኖርማል ባልሆነ መንገድ ነው እንደዚህ አይነት ሰዎች ማለት ነው። ኢቨን ባል የራሱን ኃላፊነት እንዳይወጣ ከተወጣ እራሱ የማይወዳት የሚመስላት ሴት አለች። ወንድም ልክ እንደዛው ማለት ነው እና እነሱ በጣም በቃ እየተሸከሙ እየተሸከሙ እየተወደዱ ስላደጉ ስለተሸከሙ ስለሆነ የተወደዱት እዚህ ጋርም ቀጣይ ህይወታቸው አለቃዋን የምትሸከም ሴት ትሆናለች፣ ጓደኞቿን የምትሸከም ሴት ትሆናለች፣ ባሏን የምትሸከም ሴት ትሆናለች። ያ እንትን ነው ክ ደክማ ደክማ ደክማ ወይ ህመም ይጥላታል የሆነ ጊዜ ወይ ደግሞ ሲመራት ሁሉ ነገር ጥላ ትጠፋለች፣ ወይ ራሷን ታጠፋለች። ፋይናል ስለዚህ እነዚህ የሚሸከሙ ሰዎች በጣም የሚያሳዝን ህይወት ነው ያላቸው። ፋይናሊ በቃ ሰዎችን አዝለው ህይወታቸውን ይጨርሳሉ ማለት ነው። እስቲ እንደዚህ አይነት ሰው ደግሞ የምታውቁ ካላችሁ

እኔ በጣም ብዙ ስትራስ ነው ያለብኝ ማለት ነው። እና ራሴንም ሌላ ሀሳብ ያለው ሰው አለ። እሺ በቃ ወይ እሺ